ዘደፈኑ አይሁድ መስቀል እፀ ህይወት እፀ መድኃኒት ተረክበይዎም በቀራኔዎ መካን። አይሁድ የቀበሩት የጌታ መስቀል ተገኘ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለ2018 ዓመተ ምህረት ለበዓለ መስቀሉ እንኳን አደረሰን አደረሳችሁ በየሆስፒታሉ በየጸበሉ መዳንን ፈልገው ለሚታገሉ ይህ መስቀል ይህ በዓል የሰላምና የጤና የመዳን በዓል ያደርግላቸው፣ ይሆንላቸው። በአጋንንት እስራት ውስጥ ያሉ እንዲሁም ደግሞ በየማረሚያ ቤት ያሉ እንዲሁም ደግሞ በረሃብ እስራት እንዲሁም በስደት እስራት እንዲሁም በመገለል ያሉትም ሁሉ መስቀል ብርሃን ይሆንላቸው፣ ይደረግላቸው። መልካም በዓል ይሆንልን። ቅዱስ ያሬድ እንዲህ ይለናል። ዮም መስቀል አስተራየ። አስተራየ ማለት ታየ፣ አሳየ ማለት ነው። ታየ ወይም ብርሃኑን አሳየ ወይም ደግሞ መውጣቱን አሳየ ወይም ደግሞ መድኃኒትነቱን ብርሃንነቱን፣ መመኪያነቱን አሳየ። እለማሰኑ ፍጥረት አሰነየ የጠፉ ፍጥረታትን አሳመረ የጠፉ ፍጥረታትን ተስፋ ሰጠ። ለጠፉ ፍጥረታት ዋቢዮ ናቸው። እለማሰኑ ፍጥረት አሰነየ በኃጢአት ይልቁንም ደግሞ በአምልኮ ጣዖት የጠፉ ሰዎችን ወደ እግዚአብሔር አመጣ። ይህም መስቀል ተኪያነው ዛሬ መስቀል ጥበበኛ ሆነ። ዮም መስቀል ተኪያ ነው። ዛሬ መስቀል አምላኩን አወቀ። በመስቀል ላይም አምላክ ተሰቀለ። የተቀበረው መስቀልም ወጦ ዓለምን አዳነ። ወዘ ተጼወወ ህዝበ በደሙ ቤዘወ። የተማረኩ ህዝቦችን በደሙ አዳነ ቤዛ ሆነ በደሙ አዳነ። ወዘ ተጼወወ ህዝበ አምስት ሺህ አምስት መቶ ዘመን በዲያብሎስ ቁራኝነት በጨለማ ውስጥ ይኖሩ የነበሩ ነፍሳትን በመስቀል ላይ ተሰቅሎ አዳናቸው፣ ፈወሳቸው፣ ወደ ቀደመ ርስታቸው መለሳቸው። ወዘ ተጼወ ህዝበ በደሙብ የዘወ በማወቅም ባለማወቅም በርቀትም በቅርበትም ያሉ ህዝቦቹን በሞቱ በስቅላቱ በስጋውን ቆርሶ ደሙን አፍሶ አዳናቸው ይልቁንም ቤዛ ሆናቸው ይለናል። ዕፀ መስቀሉ ለወልድ የጌታችን የኢየሱስ ክርስቶስ ዕፀ መስቀል ተረክበ ዮም ዛሬ ተገኘ። በቀራንዮ መካን እሌኒ እነሆ በጎልጎታ ተቀብሮ አገኘችው፣ አወጣችው። ይልቁንም ደግሞ ዕጸ መስቀሉ ለወልድ ተረክ በዮም በቀራኒዮ መካን ቢል ዓለምን ሊያድን የወደደው የፈቀደው አዎ መስቀል በቀራኔዮ ላይ ተተከለው። በቀራኔዮ ተተክለ፣ መድኃኒት መስቀል ተተከለ። በተተከለው መስቀል ላይም ተሰቀለ። የተሰቀለው አምላክም ስጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። ዘደፈኑ አይሁድ መስቀል ዕጸ ሕይወት ዕጸ መድኃኒት አዎ እጸ ሕይወት የሕይወትን የሚያሰጥ እጸ መድኃኒት የሚያድን የጌታ መስቀል ተረክበ ዮም ዛሬ በጎልጎታ ተገኘ ዛሬ እሌኒ ንግሥት አወጣችው፣ ይለናል ቅዱስ ያሬድ። ነው ይህን የሚናገረው ቅዱስ ያሬድ አባታችን ስለ መስቀሉ ሰፊ ሽፋን ሰጦታልና ይህን ነው የሚናገረው። አንወግኦሙ ለኩሎሙ ጸርነ ወበስምከ ነሐስሮሙ ለእለቆሙ ላይልየነ የሚለውን እንግዲህ ልበ አምላክ ዳዊትም ቅዱስ ያሬድም በአንተ ጠላቶቻችን እንዋጋቸዋለን፣ በስምህ በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን ወይም ከጠላታችን አዳንኸን የሚጠሉንም የሚጠሉንም የሚጠሉንንም አሳፈርካቸው ብሎ በመዝሙር 43 ቁጥር አምስት ላይ በአምላክ ዳዊት አስቀድሞ በትንቢት የተናገረውን በዛሬ መስከረም 17 ድጓ ላይ ቅዱስ ያሬድም ብከን ወግወም ውለ ሁሎም ውጸርን ይቤ ዳዊት በመንፈሰትን በመንፈሰ ትንቢት አለና አመጣው ብከ ንወግኦሙ ለኩሎሙ ጸርነ ወበስምከ ናስሮሙ ለለቆሙ ላዕሌነ። አዎ ይህንን ነው የተናገረው። በአንተ አለ ጠላቶቻችን እንዋጋቸዋለን። ጠላታችን መቼም ዲያብሎስ ነው። አጋንንትን እንዋጋቸዋለን ነው። በስምህም በላያችን የቆሙትን እናዋርዳቸዋለን። አዎ በቀስቴ የምታመን አይደለውምና ሰይፌም አያድነኝምና አንተ ግን ከጠላታችን አዳንኸን፣ የሚጠሉንንም አሳፈርካቸው። አዎ ይብዬ ዳዊት በመዝሙር ወካዕበ ይቤ። አዎ ይብዬ ዳዊት በመዝሙር የሚገርም ነው ዳዊት በመዝሙር ዳዊት በመንፈሰ ትንቢት አዎ በእንተ ዝንቱ ዕፀ መስቀል ዘተሰቅለ ዲቤሁ ቃለ አብ የአብ ልጅ የአብ ቃል ወልድ በላው ላይ ስለተሰቀለበት ስለ መስቀል አሁ በአምላክ ዳዊት ባለትንቢቱ እንዲህ አለ። ዳግመኛ ወካይ በይቤ አው ይቤ ዳዊት ማለት ዳዊት እንዲህ አለ። በመንፈሰ ትንቢት፣ በትንቢት መንፈስ እንዲህ አለ። በእንተ ዝንቱ ጸመስቀል ስለዚህ ጸመስቀል፣ ዘተሰቅለ ዲቤሁ ቃለ አብ የአብ ቃል የአብ ልጅ ወልድ ስለተሰቀለበት መስቀልም እንዲህ አለ። ወበስምህ ከነሐስሮሙ ለለ ቆሙ ላእሌነ ይንነ ያመጣው በስምህ በላያችን የቆሙትን እናዋርዳቸዋለን፣ ይላል። ወካይ በይቤ አው ሃው ቆሙት ትእምር ተለለ ይፈርሆ ከከመ ያምሰጡ እምገጸ ቅስት ወይዳኑ ፍቁራኒከ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጣሃቸው፣ ወዳጆችህ እንዲድኑ ከቀስት ያመልጡ ዘንድ ብሎ ልበ አምላክ ዳዊት የተናገረውን ይደግማል። ንሕነኒ ንትፈሳ ሕዎም ዛሬም እኛ ደስ ይበለን፣ ወነግበር በዓለ በዓላችንም እናድርግ፣ በዓላችንም እናብር በዛቲ ዕለት በዓለ እግዚነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከአስራ ስምንቱ በዓላት ዘጠኝ አበይት በዓላት ዘጠኝ ንዑሳት በዓላት አሉና፣ ከጌታችን ከኢየሱስ ክርስቶስ በዓላት አንዱ በሆነው በዚህ በመስቀል በዓል አንድም የመስቀልን በዓል እናክብር ብለህ እሰር ነው የሚለው። እንግዲህ እኛም የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓል በሰላም በጤና በፍቅር በትህትና በአንድነት እናክብር ይለናል። መስቀል እጸ በለስ ቀዳማዊ አዳም እጁን ዘርግቶ የበላው እጸ በለስ ለብዙዎች ህይወት ጥፋት ምክንያት ሲሆን የዳግማዊ አዳም ክርስቶስ እጅ የተዘረጋበት መስቀል ግን ለብዙዎች ህይወት መጠለያ ጥላ ሆኗል። ስለዚህ መስቀል በእንጨት የጠፋውን ህይወት ለማደስ ለዘላለም ህይወት የበቀለ የህይወት እንጨት በመሆኑ የእጽዋት ንጉሥ በመባል ይታወቃል ይለናል ቅዱስ ያሬድ። ውህቱ ተሰቅለ ዲበ እፀ መስቀል ከመያ ግዘን እምኃጢአት ዘምኒሁ በላ አዳም ሰፋ እዴሁ ቅዱሳተ ዲበ እፀ መስቀል ይለናል። ድጎ እርሱ ከኃጢአት ባርነት ነፃ ያወጣን ዘንድ አዳም በበላው እንጨት ላይ ተሰቀለ፣ እጆቹንም በዚያ መስቀል ላይ ዘረጋ። የሰው ልጅ ሁሉ የክህደትን ዛፍ በመብላት እንደነቀፈው በእፀ መስቀሉ ይቅርታ አለው ይለናል ቅዱስ የመሰዊያ እንጨት መስዋይት የሚሰዋ ሰው መስዋይት ብቻ ሳይሆን መሰዊያና ለመሰዊያ የሚሆን እንጨት ያስፈልገዋል። አባታችን አብርሃምን ልጁን ሊሰዋ በወጣ ጊዜ መስዋይቱ ባለመታወቁ አባት፣ እንጨት ይዛል ቢላም አለ መስዋይቱ ወዴት ነው? በማለት ጥያቄ አስነስቶ እንደነበር ይነገራል። እናም መስዋይትና የመስዋይት እንጨት ይዞ ስለነበር ያ ይስሐቅ ተሸክሞ ወደ መሰውያው የወሰደው የመሥዋዕት እንጨት ጌታችን ወደ ቀራኔው ተሸክሞ የወጣው መስቀል ምሳሌ ነው። ቅዱስ ያሬድ መስቀል ብሂል እፀ ሕይወት ብሂል እፀ ስሬት እፀ መስቀል ዘይነቅዝ እፅ ዘሰረጸ አብርሃም ለምስዋዕ ይደናል። መስቀል ማለት የማይነቅዝ እንጨት ለህይወትና ለይቅርታ የተተከለ እንጨት፣ አብርሃም ለመሰዊያ ወደ ሞሪያ ተራራ አሸክሞት የወጣው እንጨት ማለት ነው። ምክንያቱም የቀራንዮ አምሳል በሆነችው የሞሪያ ተራራ ላይ ሊሰዋ የነበረው ሊሰዋ የነበረው የይስሐቅ ሞት ተለውጦ ለበጉ፣ ሆኖለታልና መስቀልም እንዲሁ የአዳምን ሞት ለክርስቶስ የክርስቶስን ህይወት ለአዳም አስተላልፏል። ስለዚህ መስቀል የይቅርታና የእርቅ አልፎ የመሰጠትና የመስጠትና የመሰጠትና የቤዛነት እንጨት በመሆኑ አብርሃም ወደ መሰዊያው ሲሄድ ለልጁ ለይስሐቅ ያሸከመው ወይም አብርሃም ለመሰዊያ የለቀመው እንጨት ይባላል። ይስሐቅ ንጹሑን መሥዋዕት ይወልደው ዘንድ አለውና ለመታረድ መቅረቡ መሥዋዕት እንደመሆን ተቆጠረለት ይለናል። የይስሐቅ ቤዛ የሆነው በግ የታሰረበት አረግ ወይም ዕፀ ሳቤቅ፣ አብርሃም ለአንድ ልጁ ሳይራራ ይስሐቅን ለመሰዋት ቢላ በመሳብ ላይ እያለ በራሱ ልጅ፣ አዎ በራሱ ልጅ እንጂ በዕሩቅ ብእሲ ልጅ ወይም ደም አዎ ዓለምን ለማዳን ያልወሰነው ጌታ አብርሃም አብርሃም ብሎ ጠርቶታል። የአምላኩን ድምፅ አንድ ጊዜም ቢሆን አደናቅሮ አጣጥሎ የማያውቀው አብርሃም ድምፁም ለመስማት ቀና ባለ ጊዜ በእፀ ሳቤቅ የታሰረ በግ አይቶ በጉን ሰዋለይ ማለቱ መሆኑን ስለተረዳ በእፀ ሳቤቅ የታሰረውን በግ ሰውቶለታል! አለ ያ ለኢሳቅ ቤዛ በጉ የታሰረበት አረግ የሚታረዱትን ለመታደግ ክርስቶስ የሚሰቀልበትን መስቀል የሚያመለክት አምሳል ነበር። ያ ቅዱስ ያሬድ እንዲህ አለ ርዕዩ በጋ አሁዝ አቅርንቲው በጸሳቤቅ ብሂል ጸስርየት መስቀል እስመ መስቀል ሞአ ሞተ ተሟ ሀይለ መስቀሉ አብረሃ። ጸሳቤቅ ማለት የይቅርታ እንጨት የሆነ መስቀል ማለት ነው። ቀንዱ በጸሳቤቅ የታሰረውን በግ አቅም አሸናፊነት አስታውሱ። የጸሳቤቅ መገለጫ የሆነው መስቀል አሸናፊ ሞት ተሸናፊ ሆኗልና የመስቀሉ ኃይል አበራ እንዳለ ይለናል። መስቀል ዓለም በንፍሯ በጠፋ ጊዜ ስምንት ነፍሳት የዳኑበት መርከብ ምሳሌ ነው። ዓለም አለም በኃጢአቱ በጠፋ ጊዜ እግዚአብሔር በጥበቡ ኖህና ቤተሰቦቹን አስቀርቶ ፍጥረት በነበረበት ደረጃ ይሆን ዘንድ መርከብን ሰርቶ ለህይወት አዎ መራባት ምክንያት የሚሆኑትን እንዲያስቀር አዞት ነበርና ግበር ታቦተ በዘተ ድህን። ፍጥረታት በመርከብ ውስጥ በመጠለል ለዘላለም በውሃ ከመጥፋት ድነዋል። እናም ለአሁኑ መኖር ዋስትና የሆነ መርከብ የፍጡራን ህይወት ዋስትና የሆነው መስቀል ምሳሌ ነው። ቃሉን ከነ ትርጉሙ ከሊቁ ድርሰት መረዳት ይቻላል። ወይ ቤል ወለንወክ ማይህ ንሳ እምፅ ዘይነቅስ ግበር ታቦተ በዘትድህን ድህን እስመበዝንቱ እጽ ወይም እስመበዝንቱ እፀ መስቀል በዘቦቱ ተሰቅለ እግዚእነ ናክብሮ በዘቦቱ ረከብነ መድኃኒተ በኃይለ መስቀሉ ንመውፀረና ጌታ ማይ አይህ በዓለም ላይ በዘነበበት ዘመን ለኖህ ከማይነቀዝ እንጨት የምትድበትን መርከብ ስራ አለው። በዚህ አንጻር ጌታችን በተሰቀለበት እፀ መስቀል ኃይል ጠላቶቻችንን ሞትን አሸንፈናልና ድነት ያገኘንበትን መስቀሉን እናክብረው ይለናል። ኖህ ስምንት ነፍሳቱ ኖ ለድነት የገባበት መርከብ የመስቀል ምሳሌ ነበር። ስለዚህ የእፀ መስቀል ኃይል በከፊልም ቢሆን ምሳሌ በሆኑት ነገሮች ላይ የድህነትን ስራን አላቋረጠም። እናም የመስቀለ ክርስቶስ በበቂ ሁኔታ የሚያድን ከሆነ እርሱ ራሱ መስቀል ለሚያምኑት ሁሉ ምንኛ መድኃኒት ነው። እነዚያ በብሉ ኪዳን የነበሩ ምሳሌዎች በዚያ አይነት መልኩ የሚያድኑ ከሆነ አማናዊው፣ አዎ፣ የክርስቶስ ሥጋ የተቆረሰበት ደሙ የፈሰሰበት መስቀል እንዴት አያድንም? መስቀል የነሐስ እባብ መስቀያ ምሳሌ ነው። የንጉስ ጭፍራ በንጉሱ ወይም በአዛዡ ልዩ ማህተም እንዲታወቅ ሁሉ የእግዚአብሔር ድርሻ የሆኑት ሁሉ በመስቀሉ ላይ ባለችው ግንዛቤና ልዩ ፍቅር ይታወቃሉ። በምድረ በዳ ከቦታ ቦታ ለብዙ ዓመታት ይመላለሱ የነበሩት እስራኤል በምድረ በዳ ከእባብ ንትፊያ መርዝ የዳኑበት መርዝ የነሐስ እባብ መስቀያ የሆነው ልዩ አርማ የመስቀል ምሳሌ ሆኖ ብዙዎችን አድኗል። ይህ ልዩ አርማ የአማኞቹን ድህነትና የህይወት ተስፋ ተሸካሚ በመሆኑ በእርሳቸው መርዝ ለተመረዙት የአዳም ዘር በሙሉ ያለ ኃጢአት ክርስቶስ የተሰቀለበት መስቀል ምሳሌ ነው። አመ ሰቀለ ሙሴ አርዌ ምድር በገዳም ወኮነቶሙ መድኃኒተ ለደቂቀ እስራኤል እስመ ከማሁ ክርስቶስኒ የተሰቅለ ወኮነ ቤዛና ዮሐንስ 3 14 ሙሴ በምድረ በዳ እባቡን በሰቀለ ጊዜ እባብ ለነደፋቸው የእስራኤል ልጆች ድነትን ሆነቻቸው፣ እንዲሁ በክርስቶስ በመስቀል ላይ ተሰቅሎ ለብዙዎች ቤዛ ሆኗል። ይህ ቃል በቀጥታ ጌታችን በዘመን አስተምሮ ከሰጠው የድነት ትምህርት የተወሰደ ነው። ለናሱ እባብ የራሱ ያልሆነ የአካል ገጽታና ቅርጽ እንዲሁም ስም ተሰጥቶት እስራኤልን አድኗል። አካላዊ ቃልም ከቀድሞው የሚዳሰስ አካል ሳይኖረው በእባብ የተመሰለው ሰይጣን ባመጣው የመምሰል ጥበብ ሰውን መስሎ እስራኤል ዘነፍስ ለዘላለም አድኗልና የናሶባ መስቀያ የመስቀለ ክርስቶስ ምሳሌ ነው። መስቀል ነው ዘደፈኑ አይሁድ። አይሁድ የቀበሩት የጌታ መስቀል ተገኘ ክርስቶስ ከተሰቀለ ከሞተ ከተቀበረ ከተነሳ ካረገ በኋላ አዎ ዕውራን አይናቸው ሲበራ ለምጻም ሲነጹ፣ ጉባጣዎች ሲጠረጠሩ፣ አዎ እየሄዱ የተያዘው ወገባቸው ተተርትሮ ወደ ሰላምነት ሲመለስ፣ አይሁድ ለምቀኝነት አያርፉምና ትልቅ ጉድጓድ ቆፍረው ቀበሩት። ከሶስት መቶ ዘመን በኋላ እሌኒ አወጣችሁ። ስታወጣውም ምናለች ሞት አስነስቶላታል ዓለም በብርሃን ተጥለቅልቋልና የጌታ የመስቀል ይሄዋ አለች። አይሁድ የቀበሩት የጌታ መስቀል ይሄዋ ማለት ነው። ዮሐ አበባዬ ብለዋለች። የጌታ መስቀል ይሄዋ ነው። እንግዲህ ይህም ዛሬ እዮሐ አበባዬ እያል እናከብረዋለን። ወዲያው ችቦ አብርተው አበባ ይዘው ዝማሬ እየዘመሩ መስቀል እንዲህ አበራ እንዲህ አበበ አብቦም አፈራ ክብርም አፈራ እያሉ አሸበሸው ይላል። ከመስከረም አስራ ሰባት እስከ መጋቢት አስር ቀን አስቆፍራ የምጌታ መስቀል ሲወጣ አዎ ሙታንን አንስቷል፣ ዓለሙ በብርሃን ተጥለቅልቋልና። በዚህን ጊዜ ነው ይሄዋ የጌታ የመስቀል ብላ ለህዝቡ አሳወቀች። ይህም ዛሬ እዮሃ አበባዬ እያልን እናከብረዋለን። ወዲያው ችቦ አብርተው የዚያን ጊዜ አበባ ይዘው ዝማሬ እየዘመሩ መስቀል እንዲህ አበራ እንዲህ አበበ አብቦም አፈራ ክብርም አፈራ እያሉ አሸበሸቡ ይላል። መጋቢት አስር ቀን እሌኒ ንግሥት ከሁለት መቶ ዘመን በላይ ተቀብሮ የኖረውን የጌታን መስቀል በማግኘቷ ስለተደሰተች በልጇም በእሷ ምስጋና ለእግዚአብሔር አቀረበች። መስቀሉንም ወስዳ ኢየሩሳሌም ቤተ መቅደስ አስቀመጠች። ስለቷን ስለሰማት፣ መልካም ነገር ስለተደረገላት ለእግዚአብሔር ሁለተኛ ዋጋ ለመክፈል ተነሳች ይላል በቅዱሳት መካናት ላይ ጌታ በተወለደበት በቤተልሔም፣ ምስጢረ ምጻቱ በተነገረበት በደብረ ዘይት፣ በተቀበረበት በጎልጎታ፣ የእመቤታችን መቃብር ቦታ በሆነው በጌቴሴማኒ፣ ብርሃነ መለኮቱ በታየበት በደብረ ታቦር፣ ምስጢረ ጥምቀት በተፈጸመበት በዮርዳኖስ፣ በቀራኒው በተሰቀለበት አብያተ ክርስቲያናት ማሳነጽ ጀመረች ይላል። መስቀሉን ካገኘችው በኋላ ማለት ነው። በእንቁ በወርቅ በብር ያጌጠች ልጇ ቆስጠንጢኖስም በገንዘብና በንዋይ ቅዱሳት እየረዳት ቅዳሴ ቤተ ክርስቲያኑንም ለማክበር መስከረም 16 ቀን ወደ ቁስጥንጥንያው ሊቃጳስ ወደ እስክንድሪያ ሊቃጳጳስና ወደ አንጾኪያ ሊቃነጳጳሳት ትእዛዝ አስተላለፈች ይለና ሊቃነ ጳጳሳቱም ኤጲስቆጶሳትን አስከትለው መጠው አብያተ ክርስቲያናቱን መስከረም 16 ቀን በዋይዜ ማዕለት ባረኩ፣ ቅዳሴ ቤቱንም አከበሩ። መስቀል ጽና ይዘው ቅዱሳን መካናቱን ሁሉ ዞሩ፣ ስራተ ዑደት አደረጉ። የእሳቱ ጢስ አስመልክቶ ቁፋሮ የተጀመረበትን ዕለትና ቅዳሴ ቅዳሴ ቤቱን የተከበረበት አንድ ዕለት ሆኖ ይከበራል ይለን። ለዚህ ነው ቅዱስ ያሬድ መስከረም 16 ቀን ሐነጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ፣ ቤተ ክርስቲያንን ሰሯት። ወሳረርዋ በመንፈስ ቅዱስም አዋቀሯት፣ አገናኟት። እንተ ተሐንጸት ወደ ካህናት፣ በካህናት እጅ የተሰራችው ነው። ተቀደሰት በአፈ ጳጳሳት፣ በጳጳሳት አፍ የተመሰገነች ወተአት በብትበማይ ዘወች ዘእም ገበሁ አመህማማት ይሁ ከጎኑ በወጥ አዎ ማየገቡ አዎ የተሰራችሁን የተገኘችውን ለሰማይ አቅዲሞ ፈጠሮ ሰማይን አስቀድሞ ፈጠረው። ወምድር ተተክለ ደብተራ በምድርም ደብተራ ድንኳን ተተከለ። ቀደሰ አብ አብ አመሰገናት። ወማሂደሮ ረሴያ ማደሪያውም አደረጋት። አንድ ስለ ህንጸተ ቤተ ክርስቲያን፣ ሌላው ደግሞ አማናዊቷ ቤተ መቅደስ መቅደስ ዘይትትነሰት በትራ ሃይማኖት ዘይተጻንን ሳኮሞ ለቅዱሳን የማትፈርስ ዘላለማዊ ቤተ መቅደስ እመቤታችን። ለሰማይ አቅድሞ ፈጠሮ ሰማይን አስቀድሞ ፈጠረው። ወበምድር ተተክለ ደብተራ ደብተራ፣ እመቤታችን በምድር ተገኘች። ቀደሰ አቦማሄደሮ ረሰያ አብም ወደዳት፣ የወልድ እናትም አደረጋት ይለናል ቅዱስ ያሬድ ማለት ነው። አስራ ስድስት አሁን ላይ ታንጾተ ቤተ መቅደስም እንዲሁም ደግሞ ደመራ ደምራ መስቀሉ ያለበትም ቦታ ጭሱ አመልክቷታልና በዚህ ቀን ደመራ ይደረጋል። በ 17 ግን በዓለ መስቀል ይከበራል እንዲሁም በአንድ ደግሞ መስቀሉ ወደ ግሸን መጥቶ ያረፈበት ይከበራል መስከረም አስር ቀንም ተቀጸል ጽጌና መስቀል የገባበት አንድ ላይ ሆኖ ይከበራል ማለት ይህንም መስቀል በኢየሩሳሌም ቤተ መቅደስ አስቀመጠችው ካስቀመጠች በኋላ አንዳንድ ችግር አላጣውም ኢየሩሳሌም በየጊዜው ከጦርነት ያላረፈች ሀገር በመሆኗ ቅዱስ መስቀሉም በሕዝብ እጅ እየተማረከ በአህዛብ በአህዛብ እጅ እየተማረከ ከአንድ ወደ አንድ ሀገር መዛወሩ አልቀረም ነበር። የክርስቲያን ነገስታትም በዚህ ነገር እየተናደዱና እየተቆጡ ጦራቸውን መስቀሉ ተማርኮ ወደሄደበት ሁሉ መዝመታቸው አልቀረም ማዝመታቸው አልቀረም ነበር። ወደ ቦታውም ለመመለስ ያደረጉት ድካም እጅግ የበዛ ነበር የመስቀል ዘመቻና የመስቀል ጦርነት እየተባለ የብዙ ክርስቲያን ደም ፈሶበታል በመጨረሻም አራቱ ክፍላተ ዓለም ለአራት ተካፍለውታል በአፍሪካ የደረሰውን ግማደ መስቀል የእስከንድሪያ ሊቀ ጳጳስ እጅ እየተጠበቀ ቆይቶ ሳለ በግዝ ክርስቲያኖችና በግብፅ እስላሞች መካከል የተደረገውን ጸብ ለማብረድ እንዲሁም ለማስወገድ የኢትዮጵያ ንጉሥ አፄ ዳዊት ወደ ግብፅ ለመሄድ በሱዳን በኩል አልፎ ካርቱም ላይ ቆይቶ ነበር። በጊዜው የነበረውን የግብፅ ንጉሥ የጌታን መስቀል እንዲሰጠው ጠየቀው። የግብፅ ንጉሥም እንደማይሰጠው ገለጠለት። አፄ ዳዊትም የግብፅ ንጉሥ ሐሳቡን ካለወጠ ጦር የሚያዘምትበት ወይም ደግሞ ወደ ግብፅ የሚወርደውን የአባይን ውሃ ገድቦ እንደሚያቆም ወይም አቅጣጫውን እንደሚቀይር ገልጾለት ነበረ ይለናል። የግብፅ ንጉስም በክርስቲያኖችና በእስላሞች መካከል እርቅ መደረጉን ገልጾ ዐሥራ ሁለት እልፍ ዲናር ወርቅ ለአጼ ዳዊት ገጸ በረከት ላከለት። ንጉሱም የጌታችን የኢየሱስ ክርስቶስን ክቡር መስቀል ለማግኘት እንጂ የወርቅና የብር ፍላጎት እንደሌለው ገልጾ በአንጻሩ ግን የኢትዮጵያ ሕዝብ የብር የወርቅ ችግር እንደሌለበት የሚያስገነዝብ ደብዳቤ ጽፎ ያመጡትን ስጦታና የጻፈውን ደብዳቤ በመልክተኞች እጅ መልሶ ላከው። በዚህ ፋንታ ግን የጌታችን የኢየሱስ ክርስቶስን ግማደ መስቀል ለበረከት የሚፈልግ መሆኑን አስገንዝቦ ሲጽፍ ከላይ የተገለጸው ስጦታ ባይሰጥ ሳይሰጠው ግን ከላይ የወሰነውን ውሳኔ እንደሚያደርግ ገለጸለት። አባይን ማለትም አባይን መገደብ ወይም አቅጣጫ ማስለወጥ እንዲሁም ጦሩን ይዞ ወርዶ መስቀሉን ማርኮ ማምጣት የኢትዮጵያ ሕዝብ ጽኑ ዓላማ መሆኑን አስገነዘበው። የግብፅ ንጉሥም የማይለወጠውን የኢትዮጵያ ንጉሥ ደብዳቤ ካነበበ በኋላ ካነበበ በኋላ ከሊቃነ ጳጳሳቱ ጋር ተነጋግሮ የጌታችንን ግማደ መስቀልና ሌሎቹንም ንዋይ ቅዱሳት ንዋያተ ቅዱሳት ጨምሮ በሊቀ ጳጳሳቱ በአቡነ ሚካኤል እጅ ላከለት ይላል። አፄ ዳዊትም ዳዊትም አሰዋ ድረስ ወርዶ መስቀሉና ንዋየ ቅዱሳትን ተቀብሎ ወደ ኢትዮጵያ ይዞ ሲመጣ ስናር በተባለ ቦታ ላይ በተቀመጠበት በቅሎ ላይ በተፈጠረ ችግር በድንገት አረፈ ይላል። በአጼ ዳዊት ማረፍ ምክንያት የጌታ ክቡር መስቀል ከነዋይ ቅዱሳቱ ጋር ወደ ኢትዮጵያ ሳይደርስ ዘገየ። ከቆየ በኋላ ግን የአጼ ዳዊት ልጅ አጼ ዘርዓ ያዕቆብ ሲነግስ የአባቱን አጽምና ክቡር መስቀሉ ስናሮርዶ ወደ መካከለኛው ኢትዮጵያ ይዞ ለመድረስ በቃ ይለናል። ይህንንም ቅዱስ መስቀል አሸክሞ በመናገሻ በረ በደብረ ብርሃን እየዞረ ሲያስቀምጥ አንበር መስቀል ይበዲ በመስቀል መስቀልን በመስቀለኛ ቦታ ላይ አስቀምጥ ተብሎ ተነገረው። በተነገረው አምላካዊ መልእክት ቦታውን መፈለግ ጀምሯል። የጌታ መስቀል መቼም ቢሆን ተአምር ከማድረግ አያቋረጥምና በደብረ ብርሃን በተቀመጠበት ጊዜ መጋቢት አስር ቀን ብርሃን ከሰማይ ወርዷል። በዚህ ምክንያት በዚህ ቀን አሁንም በየአመቱ በዓሉ በደመቀ ሁኔታ ይከበራል። ወደፊትም በዚሁ መልኩ በዓሉ ይቀጥላል። ከዚያ በፊት ደብረ ፍርሃን ደብረ ኢባትባል ነበር ይላሉ አባቶች። የቤተ ክርስቲያኑ ታሪክም ይህን ታሪክ እውን አድርጎታል። ከዚህ በኋላ በትምህርተ መስቀል አምሳል ወደሆነው ወደ አምባሰል ግሸን ደብረ ከር የቅድስት ማርያም ወስደው በወቅቱ በተራራው በቅድስት ድንግል ማርያም እና በእግዚአብሔር ስም ቤተ ክርስቲያን አሰርቶ መስቀሉን አስገባ። ይህን መስቀል መስከረም አንድ ቀን አጼ ዘርዓ ያዕቆብ ታላቅ በዓል አድርጎ አከበረው። ይህም በዓል እስከ ዘመናችን ድረስ በመስከረም ሃያ አንድ ቀን በሀገር ውጭም በሀገር ውስጥም ስፍር ቁጥር የሌለው ሰው በተገኘበት ይከበራል። ወደፊትም በዚህ ይቀጥላል በዓሉ ይከበራል። የመስቀሉ ክብር አይለየን። ዘደፈኑ አይሁድ አዎ ተረክበዮም መስቀል እፀ ሕይወት እፀ መድኃኒት፣ መድኃኒት የሆነ ህይወትንም የሚያሰጥ የጌታ መስቀል አይሁድ የቀበሩት በዕሌኒ ንግሥት ተገኘ። አይሁድ የቀበሩት የጌታ መስቀል ተገኘ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ታሪኩን በአራት ተከታታይ ትምህርት ተማምረኗል እና ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሆን። መልካም በዓል ይሆንልን። ለታሰሩት መፈታትን፣ ለተራቡት ማግኘትን፣ ለወደቁት ትንሣኤን፣ ለተሰደዱት መልስን፣ በጥላቻ ውስጥ ላሉ ፍቅርን፣ የተለያዩትን አንድ የሚያደርግ የመስቀል በዓል ያድርግልን። ሰላም እግዚአብሔር ከሁላችን ጋር ይሆን።